እንኳን በጥቅምት አንድ ቀን ታስበውና ተከብረው ለሚሆኑ ለቅዱሳን በዓላት በሰላም አደረሳችሁ አደረሰን። ቅድስት አንስጣስያ ሰማዓት በቀደመው ዘመን በተለይም በሮማ አካባቢ ይህ ስም በጣም የተለመደ ነው። በዚህ ስም የሚጠሩ ቅዱሳንም ቁጥራቸው ቀላል የሚባል አልነበረም። የቤተ ክርስቲያን ታሪክ እንደሚነግረን ሀገረ ሮሜ እስከ አምስተኛው መቶ ክፍለ ዘመን ድረስ የሁሉ መኖሪያ ነበረች። ደጉም ሆነ ክፉ፣ አጡና ጻድቁ፣ አረማዊና መመኑ፣ ጨካኙና ሩህሩሁ ወዘተ ባንድ ላይ ይኖርባት ነበር። በዚህ ዘመንም ቦታዋ ብዙ ሐዋርያትን፣ ሰማዕታትን፣ ሊቃውንትንና ጻድቃንን አፍርታለች። ከነዚህ ቅዱሳን አንዷ ደግሞ ሰማዕትነትን ከጽድቅና ድንግልና ጋር የደረበችው እናታችን ቅድስት አንስጣስያ ናት። ቅድስቲቱ በአራተኛው መቶ ክፍለ ዘመን አካባቢ ተወልዳ ያደገችው እዛው ሮም ውስጥ ነው። ወላጆቿ ክርስቲያኖች በመሆናቸው ገና በልጅነቷ የክርስትናን እምነት ጠንቅቅ አውቃለች። ወጣት በሆነች ጊዜም ይህች ዓለም ጠልፋ እንዳትጥላት ተጠነቀቅ ነበር። ይህች ዓለም ወጥበዶቿ ብዙ ናቸውና በተለይ ደግሞ መልክ ስለነበራትና ወላጆቿም ባለጠጎች ስለነበሩ እርሷ ትህርም ትንታበዛ ነበር። ድንግልናዋን በንጽህና ትጠብቅ ዘንድ ጾምና ጸሎትን ከስግደት ጋር አዘወተረች። በሂደትም በውስጧ ፍቅረ ክርስቶስ እየተቀጣጠለ በመሄዱ ይህንን ዓለም እንድትተወው አሰበች። ነገር ግን ወላጆቿ ልጃችን ለአካለ መጠን ደርሳለችና እንዳረሽ አሏት። እርሷም እኔ ለሰማያዊ ሙሽርነት ለመንፈሳዊም ሰርግ ተጠርቻለሁና ተውኝ ብላቸው ወደ ገዳም ሄደች። በዘመኑ በሮም ከተማ ዙሪያ ብዙ የደናግል ገዳማት ነበሩና ከነዚያው ከአንዱ ገባች። እንደገባችም ለሰውነቷ ምክንያትን እትሰጠው አልፈለገችም። ራሷን በጾም ተቀጣ ዘንድ በ48 ሰዓት ወይም በሁለት ቀን አንዴ ብቻ ትበላ ነበር። ምግቧም ቁራሽ ቂጣ በጨው ብቻ ነበር። አብይ ጾም በደረሰ ጊዜ ግን ከእሑድ በቀር እህን አትቀምስም ነበር የጌታዋ ፍቅር አገብሯታልና ለሳምንት ራሷን ከምግብና ከምቾት ትከለክል ነበር ይህም ሲሆን ቁጭ ብላ አይደለም በጸሎትና በስግደት እየተጋጭ ለደናግሉ በሙሉ እየታዘዘች ነው እንጂ ለጥቂት ዓመታትም በእንዲህ ያለ ገድል ቆይታ ከመመኔቷ ጋር በዓል ለማክበር አንድ ቀን ከገዳማቸው ወጡ። በመንገድ ዳር ሳሉ አረማዊ ንጉስ ክርስቲያኖችን ሰብስቦ ሲያሰቃይ ደረሱ። በእርግጥ አይተው እያዘኑ ማለፍ ቢችሉም፣ ቅድስት አንስጣስያ ግን አልቻለችም። የወገኖቹ ስቃይ ቢያንገበግባት በድፍረት ወደ መኮንኑ ቀርባ ዘለፈችው። አንተ አእምሮ የጎደለህ እንዴት በአምላካቸው ደም የተገዙ ክርስቲያኖችን እንዲህ ያለበደላቸው ታሰቃያቸዋለህ? አለ አለችው በድፍረቷ የተገረመው መኮንኑም ወደ እርሱ አስቀርቦ ማንን ታምን ያለሽ? አላት። እርሷም ሰማይና ምድሩን ባህሩንና የብሱን የፈጠረውን ስለ ሰው ፍቅርም የሞተውንና የተነሳውን ዘላለማዊ ንጉስ ኢየሱስ ክርስቶስን አመልካለሁ አለችው። እጅግ ስለተበሳጨ ስቃይና በዛባት። በገድል የተቀጠቀጠ ለምለም አካሏል በብዙ መክፈል ተኩነኔ ወታደሮች አሰቃያት። በመጨረሻ ሞት ተፈርዶባት በዚሽ ቀን ገደሏት። ቅድስት እናታችን አንስጣስያ የጽድቅን የድንግልናን የምስክርነትን አክሊል በእግዚአብሔር መንግስት አገኘች። ይህንን ሁሉ ስትጋደል ግን እድሜዋ ገና ወጣት ነበር። በዚህ ዕለት ታስባና ተከብራ የምትውል ሌላዋ ቅድስት እናታችን ቅድስት ማርያም ዕንተ ዕፍረት ናት። በዘመነ ሐዋርያት በተመሳሳይ እንተ ዕፍረት ባለሽቱ ተብለው የሚጠሩ ሁለት እናቶች ነበሩ። ሁለቱም ስማቸው ማርያም ስለነበረ ለመለየት እንዳመች አንደኛዋን ማርያም ሀጥ ከኃጢአት የተመለሰች ሁለተኛዋን ደግሞ ማርያም እህተ አልአዛር በቢታንያ የነበረችው ብለው አበው ይጠሯቸዋል። በሉቃስ ወንጌል ላይ የምትገኘው ከኃጢአት ህይወት የተመለሰችው ስትሆን በዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ላይ ያለችው የአለአዛር እህት ድንግሊቱ ናት። ዛሬም የምናስባት ይህችን እናታችን ነው። ቅድስት ማርያም መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ በሚያስተምርበት ዘመን በቢታንያ አካባቢ ትኖር የነበረች ድንግል ወጣት ናት። ወላጆቿ ባልነበሩበት ቤት ውስጥ ታላቆቿ አለአዛርና ማርታ አሳድገዋታል። በቤተሰብ ደረጃ እንግዳን ይቀበሉ ነበርና ጌታችን ወደዳቸው። አልአዛርን ከ72 አርድእት ማርያምና ማርታ ደግሞ ከሰላሳ ሁለቱ ቅዱሳን አንስት ቆጥሯቸዋል። ወንድማቸው አልአዘር በታመመ ጊዜ ወደ ጌታ ልከው ነበር። ያለ ጊዜው የማይሰራ ጌታ ባይመጣ አልአዘር ሞተን። አራተኛው ቀን አምላክ ሲመጣ ቅድስት ማርያም በጌታ ፊት ሰግዳ አንተ በዚህ በኖርክ ወንድሜ ባልሞተ ነበር ብላ አለቀሰች። በዮሐንስ ራእይ ምዕራፍ 11 ጌታም ስታለቅስ ባያት ጊዜ አምላክነቱ አራርቶት አለቀሰ። ወዲያውም በስልጣነ ቃሉ አዞ አልአዛርን አስነሳው። ከፋሲካ ጌታ ከመሰቀሉ ስድስት ቀናት በፊትም ቅዱሳኑ ለጌታ ግብር አገቡ። እርሱም ከደቀ መዛሙርቱ ጋር ታደመላቸው። በዮሐንስ ራእይ ምዕራፍ 12 ከቁጥር 1 ከዚያም አልዓዛር ከጌታ ጎን ሲቀመጥ ቅድስት ማርያም ከጌታ ስር ተንበርክካ ዳርዶስ ላርዶስ የሚሉትን የሶስት መቶ ዲናር ሽቶ በጌታ ላይ አፈሰሰች። ማዓዛ መለኮቱና ሽቶ ሲገናኝ መልአ ማእዛሁ እንዴት ምስጥ የሚያደርግ ሽታ ቤቱም ሞላው። በወቅቱ ይሁዳ ቢቃወሙም ጌታ ምላሹን ሰጥቶታል። ቅድስት ማርያምንም አመስግኗታል። ያመሰግናትም ቁጭ ብላ በተመስጦ መማሯ ብቻ እንዳልሆነ አባ ሕርያቆስ መስክሯል። ሲመሰክርም አርመሞንና ትግስትን እንደ ማርያም ገንዘብ እናድርግ ብሎናል። ዳሴ ማርያም ላይ ቅድስት ማርያም በጌታችን ኢየሱስ ክርስቶስ ሕማሙ ጊዜ ሲቀብሩት ነበረች። ትንሣኤውንም አይታለች። ከጌታ እርገት በኋላ መንፈስ ቅዱስን ተከትላ ለወንጌል አገልግሎት ተግታለች። ቅድስት እናታችን ማርያም ዕንተ ዕፍረት ዛሬ እንዳረፈች እናዘክራለን። የእናቶቻችንን ቅዱሳን አምላክ ፍቅራቸውን ያድለን በረከታቸውንም ያብዛልን። በጥቅምት አንድ ቀን የሚከበሩ አመታዊ የቅዱሳን በዓላት ቅድስት አንስጣስያ ድንግል ጻድቅ ሰማዕት፣ ቅድስት ማርያም ዕንተ ዕፍረት፣ ቅድስት ሶስና ድንግል፣ ቅድስት ሕርጣን ድንግል ናቸው። ሲሄዱም ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትንም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ኢየሱስም መልሶ ማርያምን መልካም እድል መርጣለች፣ ከእርሷም አይወሰድባትም አለ። ከሉቃስ ወንጌል ምዕራፍ 10 ከቁጥር 38። ጌታ ሆይ ከብልጽግናቸው ብዛት የተነሳ